ሰፋፊ መንገዶችን መስራት፣ ለእግረኞችና ለብስክሌት ተጠቃሚዎች ምቹ ሁኔታ መፍጠር፣ ለመዝናኛ ምቹ የሆኑ አረንጓዴ ቦታዎችን ማመቻቸት የኮሪደር ልማቱ ትኩረት የሚያደርግባቸው ዋና ዋና ተግባራት ናቸው። በመዲናችን አዲስ አበባ የተጀመረው ይህ የኮሪደር ልማት ተሞክሮም አሁን ላይ አድማሱን አስፍቷል። በበርካታ የሀገራችን ከተሞችም እየተተገበረ ይገኛል። ጥንታዊቱ አጋሮ ከተማም የዚሁ ልማት ተቋዳሽ ሆናለች። የኮሪደር አብዮት ለአጋሮ ነው ልዩ ትሩፋትን ያየንበት። እኔ እናንተን አዲስ አበባ ሊያስበሳችሁ ይችላል። አዲስ አበባ እኔ እጄ ነው የምመለስባት፣ ለንግድ ነው የምመላለስባት፣ ያደግኩባት፣ የከበርኩባት፣ ልጅ ያገኘሁባት፣ የተማርኩባት፣ ትልቅ ትልቅ የሆነ በቃ ውስጣችን ያለ ነገር ልንገልጽ አንችልም። ሁሌ እንደጨውን ነበር መልሱ የተመለሰበት አመት ስለሆነ እናንተ በሚገርም ሰዓት ላይ ነው የመጣችሁት። በጣም ደሰኛ ነን። መንገድ ዳር ያለን ሰዎች በፈቃደኝነት ነው ቤት ያፈረስ ነው። ደስ ብሎ ማለት ነው። ዛሬ እዚህ የደረሰው የኮሪደር ልማት በነጻነት ሰው በሳይክል እግረኛ መንገድ ከመኪና ነጻ ሆኖ በማየቴ ማለት ነው። ዛሬ እዚህ ተወልጄ ነው ያደግኩት። ሃምሳ ሰባት አመቴ ነው። በጣም እጅግ ደስ ብሎኛል። በጣም እጅግ የከተማዋ አመራሮችና ነዋሪው ስራው ከመጀመሩ በፊት የጋራ መግባባት ላይ ለመድረስ ብዙ መክረዋል። ይህ መሆኑም ወደ ተግባር በተገባ በአጭር ጊዜ ውስጥ የአጋሮ ከተማ የኮሪደር ልማት አፈጻጸም 75 ከመቶ መጠናቀቅ ችሏል። አጋሮ ላይ በዚህ 2017 ከሶስት ወር ውስጥ በዘጠና ቀን የተሰራ ኮሪደር ስራ ነው አሁን እያያቸው ያላችሁት። ይህ ኮሪደር ስራ ሙሉ በሙሉ ማለት ይቻላል በህዝብ ተሳትፎ ነው የተሰራው። ትልቁ ነው አውራ ጎዳና 19 ኪሎ ሜትር ግራ እና ቀኝ የእግር መንገድ የሳይክል መንገድ ግሪን እንደምታየው በሁለት በኩል ነው ግሪን ያለው ያሟላ ውስጥ ለውስጥ ደግሞ አስር ነጥብ አምስት ኪሎ ሜትር ነው የተሰራው አስፋልቱ የተሰራ ነው ከአስፋልቱ ጋር የሚሄድ አንደኛ የግሪነሪ ስራ ነው የምንሰራው ሁለተኛ ከግሪነሪ ጋር የሚሄድ የእግረኛ መንገድ ይፈልጋል ሶስተኛ የሳይክል መንገድ ይፈልጋል ይህን ነገር ባማከለ ትክክለኛ በተለይ የፌዴራል መንገዱ ላይ አያይዘው እንዲሄድ ያን ተስማመን ሁለተኛን ከጨረስን በኋላ ደግሞ የውስጥ ለውስጥ መንገድ አስፋልት አለን፣ አስር ነጥብ አምስት በፊት አጋሮ ከተማ ያለውን እንደገና በዘንድሮ አሳድሰን የተሰራው አለ። እዛ ላይም ሙሉ በሙሉ እንዲገባ ህዝቡ ጋር ተወያየን። የከተማዋ ነዋሪዎች በኮሪደር ልማቱ ምክንያት መደበኛ ህይወታቸው እንዳይናጋም የከተማ አስተዳደሩ የተለያዩ አማራጮችን ተጠቅሟል። ሰዎቹን ስናነሳ እናወያያለን። መሬት ለሚፈልግ ለምሳሌ ሙሉ በሙሉ የመንግስት ቤት ሆኖ ቤቱ ለተነሳበት አሁን ለምሳሌ መሬት ነው የሰጠ ነው። ወደ 88 የሚሆኑ አባወራችን መሬት ሰጥተናል። በዚህኛው ኮሪደር ልማት ብቻ ከዚህ ከፌደራሉ መንገድ ብቻ። በተጓዳኝ ደግሞ ቤቶቹ ተነክቶ ግማሽ የሚቀሩ አሉ። እዛው ሰርቫይቭ አድርጎ መኖር የሚችሉ እነሱን የጥገና ስራ ነው የሰራነው። በምዕራብ ኢትዮጵያ ከሚገኙ ጥንታዊ ከተሞች መካከል የምትጠቀሰውና በቡና ሀብት የበለጸገችው አጋሮ አሁን ላይ እድሜዋን የሚመጥን ገጽታ ተላብሳለች። ከማኑፋክቸሪንግ እና ግብርና በተጨማሪ በሆቴልና ቱሪዝም ዘርፍ የሚሰሩ ባለሀብቶችንም ትሻለች።